የአዲስ ታይምስ ሀሳብ እጋራለው። አሁን ለምሳሌ ክርስቲያን ከሆነ ቤተክርስቲያን አካባቢ ሲሄድ መማርና የቤታዮ ከንፈር እንዲህ ነው የሚሆነው። በናሽን አታርጋቸው የሚታየ ነገር አለ። እኔ ጋር ብዙ ተመልካች እንደዚህ ሀሳብ ሰጥቼ ብዙ ሰው አይቶታል። ቤተክርስቲያን በር ላይ የሚለምን ቤተክርስቲያን ላይ ቁጭ ብሎ ስለ ማርያም ሞስ አንድ ነጥብ ሁለት ሚሊዮን ዶላር አውጥቷል ይሄ ሰውዬ ለሴቶች ለምናምን ይወዳል ይገባ። ከዛ በኋላ ምን ያደርጋል መሰለ ለጎጃሚዎች ለምናምን የሚከፋፍለው ይሄ ነው። ሞጣ ቀራኒውን በጆከር ያስደፈረው ወርቁ አይተነ ከፍሎ ነው። ታውቃለህ አይደል? ወስዶ አፉን አስከፍተው የደፈሩት የሶር ነው ጥላውን። ስለዚህ ምንድነው ባለቤቱ ባለቤቱ ነግሮ የለ እንዴ? እንግዲህ ወርቁ አይተነ እና ዳኘ ዋኔ ናቸው ያስደፈሩኝ ብሏል። አስደፍረውኛል፣ አበላሽተውኛል አሉ። ምስኪን ወንድማችን። ምን ትላለህ አዲስ ታይም? እናንተ እንግዲህ አፋሃድን እንዲፈርስ አፋሃድን ለማፍረስ እነዚህ አፋ ብሆ ብያቸዋለሁ። አዲስ ስም አውጥቼላቸዋለሁ። ጥላሁን አፋ ባሃ ነው የሚባለው፣ አፋ ብሆ ብያቸዋለሁ። አፋ ብሆዎች እነዚህ ናቸው። አፋ ብሆ ብዬ አሁን ሰሞኑን ማመጡ አጀንዳ ይሄ ነው። መሀል ላይ ዘገየ ገብረ ጻድቅ፣ አፋ ብሆ ብዬ አመጣቸዋለሁ። እንደዚህ ምን ትላለህ ምን ትላለህ? ጥላው የአፋ ብሆ ግሩፖች ናቸው። እኔ ምድር ላይ ያሉትን ወንድሞቻችን አትንካንጂ፣ ሶሻል ሚዲያ ላይ እሺ። ምድር ላይ ያሉትና ሲለፈልፈው ምድር ላይ ደግሞ ብለሃል። አሁን እኔ ምድር ላይ የሚጾችን አነካቸው። ምድር ላይ ያሉት ግን አየር ላይ ሲመጡ ምን ላድርጋቸው? ታብ ታብና ኮፒ ሊንክ አርጉ እያሉ እንዳ እንዳ እንዳ እንዳትመጡ እየተናገሩ ያሉት ምን ያረጋሉ? አዲስ ታይም እንዴት ነው የምዕራብ ጎጃ ፋኖች በቲክቶክ ቁጭ ብለው እዚህ ጋር ታፕታፕ እና ኮፒ ሊክ የቀጠሮ ጌም ሁሉ ሊይዙ ነው እነዚህ እንግዲህ፣ የምዕራብ ፋኖ እንትኖች የዘመነ ካሴ ግሩፖች ናቸው። አፋ ባሃዎች ናቸው። ሚዩትነ የብልጽግና መንግስት አያቸውም እንዴ? ቁጭናቸውወይ ፋኖዎች ናቸው የታጠቁ መሬት ላይ ታዋቂ ታዋቂ የሚታወቁ እሱንም ለማኝ አርጓቸው። በቲክቶክ ነው የሚውሉት። በቃ መጠናል አሉ። እኛ አራት ኪሎ ስንጠብቃቸው ቲክቶክ ገብተዋል። እና አሁን እነዚህ አብይ አያቸውም ወይ? እንሳ አያቸውም ወይ? እንዴት ነው ስማ፣ እኔ ይሄ ግራ የገባው ህዝብ ነው ትግሉ ግራ የገባው ማህበራዊ ኑሮ ግራ የገባው ሚዲያው ግራ የገባው ነው። እና ምን እንደምለው አለ። አንተማ ጠፍት ብለሽ የአማራ ትግል ባይዘው የአማራ ትግል እዛ አይደለም የአማራ ትግል የሚዲያ ትግሎ ነው በደንብ እንድታያቸው መጡ አልኩ እኮ። እዚሚዲያ ላይ ምን ሊያረጉ ነው? በቃ ምን አሉ፣ እኛ መሬት ላይ ውለን እናንተ በአግባቡ እየተነተናችሁ አይደለም፣ እና ህዝባችንን መጠን እዚህ ጋር ማበረታታት አለብን እናልናሉ። እኔ ጥያቄ አለኝ። እኔ አሁን ጥያቄ አብይ አያቸውም ወይ? አስር ሰዓት ቁጭ ብለው በቲክቶክ ሲጫወቱ ጌም ሁሉ ጀምረዋል ብሎ እስከነጠጡ ቆል እነዚህ እኮ አመራር እኮ ናቸው። ዝም ብሎ ተራ ወታደር ነው። እና የት ነው የመጡት? የትኛው ቤት ነው የመጡት? በቤቱ ሆስቱ ራሱ ይሄ እንትን ሆስቱ የፋኖ መሪ ነው። ሆስቱ ከዛ እዚህ ጋር ደግሞ የቋራው ቃል ኪዳን ይባላል። አንደኛው የቋራው አልአዛር ይባላል። አልአዛር እንዳለው ለኛው አራቱ አንድ ሁለት ሶስት አራቱ እውነቴን ነው የምልህ፣ እየቀለኩ ከተለያየ ቦታ የፋኖ ታጣቂ መሪዎች ናቸው ላይቭ ገብተዋል። እና ቅዳሜ ገበያ አዲስ ፊት ይዘላል። አረብ ምዳ የኔ የኔ ፊት ባይ ዘው ለሴቶቹ እንትን ነው የኔ ፊት ቢኖራቸው ሴቶቹ እዚህ ቲክላክ ላይ የሚጫወቱት ማንን ልበልህ፣ በቃ ቴለር ስዊፍት መሆኑ ማለት ነው። ይነጋ ወይንም ቢያንስ የሆኑ ማለት ነው። እንዴ፣ ምን ሆነ? ምን ሆነ? ላታናግረኝ እንጂ እኔ ማሸበላ ነኝ። ገፋ፣ ወደ ፖለቲካ ይዘት ውስጥ ገብታችኋል መሰለኝ። ለማንኛውም እዛ ውስጥ ከመግባታችሁ በፊት እኔ መውረድ አለብኝ። ግን ከዛ በፊት ከመውረዴ በፊት ስለ ዳይቦ አንድ አስተያየት መስጠት ፈልጌ ነበረ በቀድሞ ዙሪያ ማለት ነው። ገባ፣ ዲቦራን ይተዋት። እኛ ኢትዮጵያውያን ነን። እቺ ልጅ ኢትዮጵያዊ እህታችን ነች። ገባ፣ እየተከታተለ እግር በግር እየተከታተለ በጣም አቢዩዝ እያደረጋት ነው ነገ እቺ ልጅ እራሷን ብታጠፋ ወይ በሰው ሀገር ብትሞት እዚህ ጋር ፎቶ አለጥፈን ምናምን ፍትህ ምናምን የምንልበት ምንም ምክንያት የለም። ወንድሜ ምንድነው? አዲስ ታይም። ፊኒሽ ብራዘር ፕሊዝ።

ጌታን የዘመነ ካሴ እንደው የዘመነ ካሴ ቤት ነው። አይተው ነው። ባህር ዳር ባህር ዳር አለው ቤት እና ቤት ነው። ትግሉን እያጧጧ ያሉት በኢየሱስ። ነነ ነ እግዚአብሔር ኤቪደንስ ያስፈልገዋል። ይህ ሲሪየስ ነው ማለት እኔ ያለ ኤቪደንስ አውርቼ አውቃለሁ? አንድ ነገር ከእኔ ስታውቀኝ በኢየሱስ አንድ ነገር ያለ ኤቪደንስ ያወጣሁት ነገር አለ? ሰባት ዓመት እኔ ስታገል እንደ እኔ ያለ ኤቪደንስ አላወራም ው ኤቪደንስ መሬቶች እስከለጥፍልሀለሁ እንዴ ሀብታሙ አያሌው ዲሲ ላይ፣ ሀብታሙ አያሌው ሚዲያ ነው የወሰደው ዲሲ ላይ ብቻ አይደለም፣ ኧረ መሬት ላይ ኢትዮጵያ፣ መለቅልሀለሁ ከፈለክ ማለት እስከነንት ነው፣ እስከነ ላይ ከስከነ ኤቭሪ ታይም ነው። ኢትዮጵያማ የናቱ የናትና ያባቴን የቀበሌ ቤት ሊወስዱብኝ ነው ሲል ነው፣ ሰማ። ኧረ መሬት ነው መሬት ነው ሰማ። አጥናፍ ምን መሰለህ ነው አሁን ሆነስት ንግግር ለማድረግ ማለት ነው። ሆነስት አውቀዋለሁ የዘመነ ቤት እንዳለ፣ ግን አንተ አንተ የት ነው ያለው ወንድም? እኔ ከአንተ ባሻገር ያለሁት ግን በአካል ባህር ዳር አውቀዋለሁ ቦታው እና እና አሁን እርግጠኛ ናንተ ነው፣ ባዴን ወሬ እያወራ ነው። ባዴን ወሬ ሳይሆን ሁ ለእኔ ሁን አውቀዋለሁ፣ ግቢውን አውቀዋለሁ በአካል ማለት ነው። የእሱ ቤት አለበት የሚባለው በአካል አውቀዋለሁ ሰውዬውን፣ ባለቤቱንም አውቀዋለሁ የእንትኑን የረድ ሴቱን ባለቤት ማለት ነው። ሙለር ይባላል ሙሉ ጌታ ይባላል ሙለር ሬድ ሴት ይባላል። ቆዳ ስራት ነው ያለው እና እዛ ግቢ ውስጥ ምንድን ነው እኔ የሰማሁት እንግዲህ እዚህ አሜሪካ የሚኖር ሰው እዛ ሂዶ ዘመነ

ዘመነ ካሴ ከእስር ቤት እንደወጣ ታስታውሳላችሁ የት ነበር ይሄደው አይውል ይወዳ ቤቱ አሁን ያሳየው ቤት ሆነ ስትል እሱ ቤት እንትን አይደለም እዛ ግቢ ይፍታል ቤት አይደለም አላፉ ትራስት ሚ ግን በርግጠኝነት ሰውየው እዛ ቤት እዛንት ሪሊስት ቤት አለው ዘመነ ቆይ አንድ ያዳምጡ የእሱ ቤት ነው ይሄ እኔ በጣም ታማኝ ከሆነ እንትን ነው አመጣና አለ እንትን ዋን ነው ሶስት ቤት ነው ያለው ዘመነ እኔ ያልኩኝ መሰላ አዲስ ታይል ይሄ እናንተስ ስለምትረሱ ነው ጦርነቱ ፋን ነው ከእስክንድር ነጋ ቤቱን ሽጦ ከተማውን ጥሎ ይታገላል። ዘመነ ሶስት ቤት አለው እያልከኝ? ዘመነ እኮ ታውቃለህ፣ ዘጠኝ ልጅ እኮ ሶፋር፣ ታውቃለህ። እኔ አንድ ትክክለኛ መረጃ ልንገር፣ ትክክለኛ መረጃ። ዘመነ ካሴ ከእስር ቤት ወጥቶ የገባበት ቤት በቪዲዮ አይቸዋለሁ እሱ

አንደኛው አንተ የምትለው ጥላውን ልጅቷን ምን አምጥቻትኝ፣ እሷ በስልክ ነው ያሳየች። እንደውም እውነቴን ነው ምል ከዘመነ ቃዜ ጋርኝ ብላ እውነቴን ነው ምል። ላይቭ ገብታ እኮ እነ ማን ነው ሄኖጊዮን አምጥተዋት፣ በስልክ እያወራ የት ነሽ ይሏታል፣ ጓሮ ነው ያለዋል። እች ከዘረስ ጦርነት ከመቀላቀሉ በፊት ልክ እንደወጣ ታስታውሳለህ፣ እኔ ቤቴን የሚሄደው አልታገልም ያለበት ጊዜ እንደወጣ ማለት ነው። ከዛ በኋላ ከተማው ወጣ። ግን የዛን ጊዜ ምን የሰማውት ምንድነው ባለሀብቶቹና የሚወዱት ሰዎች ቤት ገዝተው ሰጡት ነው እሱን የሰማው ቤት እንዳኛቸው ብላለች። አይ ስንትና ስንት ሰው ሰው የእኛ ሕዝብ እኮ ሴቶች እኮ ታውቃለህ፣ ስንት ብር እንዳፈሰሱ። እህታችን ተምር 160 ሺህ ብር ተበልታ ያለ እንዴ፣ እንኳን ለንትን ነውና ዘማ ያማን እንዴ፣ በጣም ነው የሚሰጠው። እንትናም ገዝተዋል አይደለም፣ ማን የሚባለው የወልቃይቱ ደመቀ፣ ለሱም ገዝተውለታል። ለኮሬል አያ ለሱም ገዝተውለታል። ለምሬ ወዳጅ፣ ኧረ በጣም እናንተ የሚጫወቱ ጨዋታ። ቀላል ንግድ እኮ ነው የተያዘው። ታውቃለህ አይደል? እንዴ ኃይለኛ ንግድ። አዲስ ታሪክ እንኳን እስኪ ብላክ አርግልኝ። እቺ ፖኪ ነው ፖሚ ምናምን ምትባል ሰገጤ የአረብ ሀገር ሴት አዲስ ታ ሀ አበሻ አብዛኛዎች ሴቶች ናቸው ባደው ሽን የሚያደርጉት አብዛኛዎች ለዩ ጩፋ ብራቸውን እያወጡ በየወር የሚሰጡ ሰዎች እንዳሉ ታውቃላችኋል። ሴቶች ናቸው አብዛኛዎች። ስለዚህ እዚህ ጋ የኢትዮጵያ ሴቶች በጣም ስሜታዊ ናቸው። በቀላል ነው የሚታለሉት። አብዛኛው ጊፍተሮች ካወቅ ሴቶች ናቸው ለመናገር እንደው

ስንት ፐርሰንት ነው ይሄ ሱፐር ቻት ደሮ ታስታውሳለህ ዩቲዩብ ቻናል ነበር ስማ ላይቭ ገባና ሀብታሙ ብቻው ነው የሚዋራው የሆነ ነገር እያሳየ ቪዲዮ ከዛ የሚውት እናረጋው ብዙ ይቀጥላል አይደል እዚህ ላለ ሀብታሙ እንዴ የኔ ቻናል እኮ አንተ በጣም ብዙ ሰው ነበር የሚከታተለው